የኢትዮጵያን ችግር የኢትዮጵያ ኢትዮጵያ እና ኢትዮጵያዊነት የገባበት መከራና ማጥ በጣም ብዙ ሰዎች አልገባችሁ አልገባችሁ ምስላት ጭራሽ አላያችሁት። ምናልባት እኔ እዚህ መጥቼ ስኖር ምናምን አላያችሁ ሊሆን ይችላል እንጂ እኔ ከዛሬ ከዚህ አምስት ዓመት እና ስድስት ዓመት በኋላ ይፈጠራል ብዬ የማስባቸው በጣም ብዙ ነገሮችን ምናልባት አይቼ ሊሆን ይችላልና እናንተ አላያችሁ። ገና አልገለጣችሁም ለዛ ነው አሁን እንደዚህ ለምን አትልም እንደዚህ ለምን አትልም የምትሉት ይገባኛል እረዳችኋለሁ ግን ዋናው ሀሳብና ዓላማ ይሄ ነው ማልልበት ጊዜው ሲደርስ ደግሞ መናገር ሲኖርብን እናገራለን አሁን ግን ዳዝም ማት ምንም አያመጣም የኔ ንግግር እሺ እሺ ይቅርታና አንዴ አሁን ካወራው ነገር ጋር እኔ ጀስት ያን ነገር ትበልበት አይደለም ያልኩት ማለት ግፋበትና ነገሩን በኃላፊነት ሂድበት አይደለም እያልኩ ያለሁት ግን አንደኛ ተጽዕኖ ፈጣሪ ነው። አሁን አንተ እዚህ ጋ ሁለት መቶ ሀምሳ ምናም ላይቭ ተከታታዮች አያለው። በዚህ ውስጥ እያንዳንዱ የምታወራውን ነገር የሚሰማ ሰው አለ፣ ሪከርድ አድርጎ ለሆነ ነገር የሚያስተላልፍ ሰው አለ። ገብቷላል። ጀስት አንተ እዚህ ነገር ውስጥ ተሳትፈዋል ማለት የአደጋውን ከፍተኝነት ታንጸባርቃለን ብዬ ነው የማስበው። ያ ማለት ምንድን ነው? እስቲ ውድቀን ኖርማል ቀለይ ሲዘጋ ደግሞ ሐኪሞች ስራ ቦታ አንገባም ሲሉ ያለውን አደጋ አሁን እኔ እኔ እኔ ነው እየታየ እናቴ ነርስ ናት ነርስ ናት። እህቴ ፋርማሲስት ነው የተማረች ዘንድሮ ተመራቂ ናት። አይ ኖ ዘ ፔ አይ ኖ ሁሉ ነገር አውቃለሁ እንዴት እንደሚሰሩ፣ እንዴት እንደሚለፉ አውቃለሁ። እና አሁን ልላችሁ የፈለኩት ነገር ምን እንደሆነ ልንገራችሁ። ምናልባት እናንተ እኔን የምታዩኝ መንገድ አለ፣ እኔ ደግሞ ራሴን የማይበት መንገድ አለ። አሁን እንደሌሎቹ አሁን እናንተ ተጽዕኖ ፈጣሪ ደምና ምን አለ መሰላችሁ? ወይ እንዴት ብዬ ላስረዳችሁ። እዚህ የመጣው ሰዓት የመጀመሪያ ጊዜ ላይ ላይቭ ይከታተል የነበረው አንድ ሺህ ምናምን ሰው ነበር። እዚህ የመጣው የመጀመሪያ ጊዜ ላይ አሁን እዚህ ከመጣው በዚህ በፖስተር ወሩ ላይ እየከታተለ ያለው ማክሲመም ነበሩ ሶስት መቶ ሰው ላይቭ የሚከታተለው ማለት ነው። አይኖ እኔ ስኖለቦታ ከዚህ በፊትም ተናግሬያለሁ። ግርግርም ወድሱ አደለም አንቺ ዝም ቤቱ ጋር ነው የምትጮች የምትለው፣ ግርግር ሞድ ሷ አይደል ነው። አይ ኖ አይ ካን ሰሌክት ቲንግስ። ነገሮችን እንዴት አድርጌ ፕላን ማድረግ እንዳለብኝ አቃለሁ። ሪፖስት አድርጌ ሊሆን ይችላል ሰዎችን ንግግራቸው ሲመስጠኝ ልታዩት ትችላላችሁ። ይሄ መብት ስለሆነ ማረጋ እማልናገረውም ደግሞ ነግሬያቸዋለሁ እንደዚህ ዓይነት ነገሮች ላይ